ጤና ይስጥልኝ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 55ተኛ ቀኑን ይዟል። መስከረም 1 ዘፍጥረት 1፣ ራዕይ 22 ጳጉሜ አምስት ላይ ለመድረስ እየተጓዝን ያለ ነው። ዛሬ በ55ተኛ ቀናችን ከዘዳግም ምዕራፍ 16 እስከ 18 ድረስ ያለውን ይሆናል የምናነበው። አብረን እናንብብ። ኦሪት ዘዳግም ምዕራፍ 16። በጌታ በኢየሱስ ስም አነባለሁ በአቢብ ወር አምላክህ እግዚአብሔር በሌሊት ከግብጽ ስላወጣህ የአቢብን ወር ጠብቅ፣ የአምላክህንም የእግዚአብሔርን ፋሲካ አድርግበት። አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በመረጠው ስፍራ ለአምላክህ ለእግዚአብሔር ከበግና ከላም መንጋ ፋሲካ ሰዋ። የቦካውን እንጀራ ከእርሱ ጋር አትብላ፣ ከግብጽ አገር በችኮላ ስለወጣ ከግብጽ አገር የወጣህበትን ቀን በዕድሜ ሁሉ ታስብ ዘንድ የመከራን እንጀራ ቂጣ እንጀራ ሰባት ቀን ከእርሱ ጋር ብላ። ሰባት ቀንም በአገር ሁሉ እርሾ አይታይ። በመጀመሪያው ቀን ማታ ከሰዋኸው ስጋ እስከ ነገ ድረስ ምንም አይደር። አምላክህ እግዚአብሔር ከሰጠ ከአገርህ ደጆች በማንኛይቱም ፋሲካን ትሰዋ ዘንድ አይገባም። ነገር ግን አምላክህ እግዚአብሔር ስሙ ይጠራበት ዘንድ በመረጠው በዚያ ስፍራ ከግብጽ በወጣህበት ወራት ፀሐይ ሲገባ ማታ ፋሲካን ሰዋ። አምላክህ እግዚአብሔር በመረጠው ስፍራ ታበስለዋለህ ትበላውም፣ አለ። በንጋውም ተነስተህ ወደ ድንኳን ትሄዳለህ። ስድስት ቀን ቂጣ እንጀራ ብላ። በሰባተኛውም ቀን ለአምላክ ለእግዚአብሔር ጉባኤ ይሁን፣ ስራን ሁሉ አታደርግበት። ሰባት ሳምንትም ትቆጥራለህ። መከሩን ማጨድ ከምትጀምርበት ቀን ጀምሮ ሰባት ሳምንት መቁጠር ትጀምራለህ። አምላክህ እግዚአብሔር በባረከህ መጠን በፈቃድህ የምታቀርበውን አምጥተ ለአምላክህ ለእግዚአብሔር የሰባቱ ሱባኤ በዓል ታደርጋለህ። አንተ ወንድ ልጅህና ሴት ልጅህ ወንድ ባሪያህና ሴት ባሪያህ በሀገርህ ደጅ ውስጥ ያለው ሌዋዊ በመካከልህ ያሉት መጻተኛና ድሀ አደግ መበለትም አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በሚመርጠው ስፍራ በአምላክህ በእግዚአብሔር ፊት ደስ ይበላችሁ። አንተም በግብጽ ባሪያ እንደነበር ካስብ ይህንንም ሥርዓት ጠብቅ አድርገውም። ከአውድማህና ከመጥመቂያ ፍሬን በሰበሰብክ ጊዜ የዳስ በዓል ሰባትን ቀን ትጠብቃለ አንተም ወንድ ልጅህና ሴት ልጅህ ወንድ ባሪያህና ሴት ባሪያ፣ በአገርህም ደጅ ውስጥ ያለ ሌዋዊ፣ መጻተኛ፣ ድሃ አደግና መበለትም በበዓል ደስ ይበላችሁ። አምላክህ እግዚአብሔር በፍሬ ሁሉ በእጅህም ስራ ሁሉ ይባርክሃልና፣ እግዚአብሔር በመረጠው ስፍራ ለአምላክ ለእግዚአብሔር ሰባት ቀን በዓል ታደርጋለህ። አንተም ፈጽሞ ደስ ይልሃል። በዓመትም ሶስት ጊዜ በቂጣ በዓል፣ በሰባቱ ሱባኤም በዓል፣ በዳስም በዓል ወንዶች ሁሉ በአምላክህ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ በእግዚአብሔር ፊት ባዶ እጃቸውን አይታዩ። አምላክህ እግዚአብሔር በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። አምላክህ እግዚአብሔር በሚሰጥህ በአገርህ ደጅ ሁሉ በየነገዶች ፈራጆችንና አለቆችን ሹም። ለህዝቡም ቅን ፍርድ ይፍረዱ። ፍርድንም አታጣም፣ ፊትም አይተህ አታድላ። ጉቦ የጥበበኞችን ዓይን ያሳውራልና የጻድቃንንም ቃል ያጣምማልና ጉቦ አትቀበል። በሕይወት ትኖር ዘንድ አምላክህ እግዚአብሔርም የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል። ለአንተ በምትሰራው በአምላክህ በእግዚአብሔር መሠዊያ አጠገብ ከማናቸውም ዛፍ የማምለኪያ አጸድ አድርገህ አትትከል። አምላክህ ያለውን ሐውልት ለአንተ አታቁም። ምዕራፍ 17 በአምላክህ በእግዚአብሔር ፊት የተጠላ ነውና ነውር ወይም ክፉ ነገር ያለበትን በሬ ወይም በግ ለአምላክ ለእግዚአብሔር አትሰዋ። አምላክህ እግዚአብሔር ከሰጠ ከሀገርህ ደጆች በማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክህ በእግዚአብሔር ፊት ክፋት የሰራ ቢገኝ ሄዶም ሌሎች አማልክትን ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይም ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህም ብትሰማም ያንን ፈጽመህ መርምር። እነሆም እውነት ቢሆን በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህን ነገር የሰሩትን ያን ወንድ ወይም ያችን ሴት ወደ በርህ ታመጣቸዋለህ፣ እስኪ ሞቱም ድረስ በድንጋይ ትወግራቸዋለህ። በሁለት ወይም በሶስት ምስክሮች አፍ ሞት የሚገባው ይገደል፣ በአንድ ምስክር አፍ አይገደል። እርሱን ለመግደል በመጀመሪያ የምስክሮች እጅ በኋላም የሕዝቡ ሁሉ እጅ ትሁንበት። እንዲሁም ክፋቱን ከመካከልህ አስወግድ። በደምና በደም በፍርድና በፍርድ በመቁሰልና በመቁሰል መካከል በአገርህ ደጅ ውስጥ ሰዎች ስለሚከራከሩበት ክርክር የሚሳንህ የፍርድ ነገር ቢነሳ አንተ ተነስተህ አምላክህ እግዚአብሔር ወደ መረጠው ስፍራ ትወጣለህ። ወደ ሌዋውያን ካህናት በዚያም ዘመን ወደተሾመው ፈራጅ መጥተህ ትጠይቃለህ። እነርሱም የፍርዱን ነገር ይነግሩሃል። እግዚአብሔር በመረጠው ስፍራ የነገሩህን የፍርድ ነገር ታደርጋለህ። እንዳስተማሩህም ታደርግ ዘንድ ጠብቅ። እንዳስተማሩህም ሕግ እንደነገሩህም ፍርድ አድርግ። ከነገሩ ፍርድ ወደ ቀኝም ወደ ግራም አትበል። ማናቸውም ሰው ቢኮራ በዚያም አምላክህን እግዚአብሔርን ለማገልገል የሚቆመውን ካህኑን ወይም ፈራጁን ለመስማት ባይወድ ያ ሰው ይሙት፣ ከእስራኤልም ዘንድ ክፋትን አስወግድ። ህዝቡም ሁሉ ሰምቶ ይፈራል፣ ከዚያም ወዲያ አይኮራም። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ በወረስካትም ጊዜ በተቀመጥክባትም ጊዜ በዙሪያዬ እንዳሉት አህዛብ ሁሉ በላይ ንጉሥ አነግሳለሁ ስትል አምላክህ እግዚአብሔር የመረጠውን በላይ ታነግሳለ። ከወንድሞች መካከል የሆነውን በአንተ ላይ ንጉሥ ታነግሳለ። በወንድምህ ወንድምህ ያልሆነውን ከሌላ ወገን ሰው በላይህ ንጉሥ ታደርግ ዘንድ አይገባህም። ነገር ግን ለእርሱ ፈረሶችን አያበዛም። እግዚአብሔር በዚያ መንገድ ደግማችሁ አትመለሱም ብሏችኋልና ፈረሶችን ለማብዛት ህዝቡን ወደ ግብፅ አይመልስም። ልቡም እንዳይስት ሚስቶችን ለርሱ አያበዛም። ወርቅና ብርም ለርሱ እጅግ አያበዛም። በመንግስቱም ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህን ሕግ ለራሱ በመጽሐፍ ይጻፍ። አምላኩን እግዚአብሔርን መፍራት ይማር ዘንድ የዚህን ሕግ ቃል ሁሉ ይችንም ሥርዓት ጠብቆ ያደርግ ዘንድ፣ ልቡ በወንድሞቹ ላይ እንዳይኮራ፣ ከትእዛዙም ቀኝና ግራ እንዳይል፣ እርሱም ልጆቹም በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፍ ከእርሱ ጋር ይኑር። መጽሐፉ ከእርሱ ጋር ይኑር ዕድሜውንም ሁሉ ያንብበው። ኦሪት ዘዳግም ምዕራፍ 18 ለሌዋውያን ካህናት ለሌዊም ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይሆንላቸውም በእሳት ለእግዚአብሔር የሚቀርበውን መስዋዕቱንና ርስቱን ይበላሉ። በወንድሞቻቸው መካከል ርስት አይሆንላቸውም፤ እርሱ እንደተናገራቸው ርስታቸው እግዚአብሔር ነው። በሬ ወይንም በግ ለመስዋዕት ከሚያቀርቡት ሕዝብ የካህናቱ ወገን ይህ ይሆናል፤ ወርቹንና ሁለቱን ጉንጮቹን ጨጓራውን ለካህኑ ይሰጣሉ። የእህልህን የወይን ጠጅህን የዘይትህን በኩራት አስቀድሞም የተሸለተውን የበግህን ጠጉር ለእርሱ ትሰጣለ። እርሱ ከልጆቹ ጋር ተነስቶ በእግዚአብሔር ስም ለዘላለም ያገለግል ዘንድ አምላክህ እግዚአብሔር ከነገዶች ሁሉ ስለመረጠው ነው። አንድ ሌዋዊ ሰው ከሚቀመጥባቸው በእስራኤል ሁሉ ዘንድ ካሉት ከአገር ደጆች ከአንዲቱ ቢወጣ በፍጹም ፈቃድም እግዚአብሔር ወደመረጠው ስፍራ ቢመጣ በእግዚአብሔር ፊት እንደሚቆሙት እንደ ወገኖቹ እንደ ሌዋውያን ሁሉ በአምላኩ በእግዚአብሔር ስም ያገለግላል። ከተሸጠው ከአባቶቹ ከብት ዋጋ ሌላ እንደ ባልንጀሮቹ ከመብል ድርሻውን ይወስዳል። አምላክህ እግዚአብሔር ወደሚሰጥ ምድር በገባህ ጊዜ እነዚያ አህዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትን የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚህ አህዛብ ሞራ ገላጮችንና ሟርተኞችን ያዳምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክህ እግዚአብሔር ከልክሎሃል። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምጽ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ካንተ መካከል ከወንድሞችህ እንደኔ ያለ ነብይ ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ የተናገሩት መልካም ነው። ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ ይበቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይንም በሌላ ማለክት ስም የሚናገር ነቢይ እርሱ ይገደል። በልብህ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ተናግሮታልና እርሱን አትፍራው ይላል። እንግዲህ 55ኛ ቀን ንባባችን ይሄንን ይመስል ነበረ። ማታ ሶስት ሰዓት ላይ ቲክቶክ እና ቴሌግራም ላይ ላይቭ መጥታችሁ የእግዚአብሔርን ቃል በጥልቀት እናጥናላለሁኝ። ጸጋ ይብዛላችሁ።